እንደምታያቸው ብዙ አርቲስቶች አሉት። ባለፈውም ብሔራዊ ማሰባሰቢያዎች ላይ አምባሳደሮች ተገኝተዋል። እነዚህ መሀልም ሁለት ሲስተር ነገር አለ አቤል ሞዴል እና ሳሚ አፍሪካ እናቃቸዋለን አፍሪካ

እጅጋር ግን እናመሰግናለን። ትኩረት ለሴቶችና ለህፃናት ማህበር አኬዲያ ቪሌጅ አሁን አዲስ በሚሰራው ግራውንድ ፕላስ ሲክስ ወይም ደግሞ ወለሉ ስድስት የሆነ የተሰጡ ሌሶች ማዕከል ወይም ዲፕ ፈርት ሴንተር በምንለው ቤዝመንት ላይ እንገኛለን። ጥሪያችንን አክብራችሁ ስለመጣችሁ የምንሰራውን ስራ ደግሞ ለማህበረሰቡ ልታደርሱልን በተነሳሽነት ስለመጣችሁ እጅጋር ይሄ በራሴ ስም ስም በም ላመሰግን እወዳለሁ እንግዲህ ሁለታም መጋቢት 28 ከጠዋቱ 2 ሰዓት ተኩል እስከ 5 ሰዓት ተኩል ባድዋ ዜሮ ዜሮ በፓን አፍሪካ ሆል ትልቅ ዝግጅት አዘጋጅተናል። ያን ዝግጅት ምንድን ነው? የኤፕሪል ወር እንደሚታወቀው የመጋቢት መጨረሻ እና የሚያዝያ መጀመሪያው ሳምንቶች በዓለም አቀፍ የኦቲዝም ቀን ይከበራል። ይህም ደግሞ አከባበር በምን መልኩ ነው? ሰዎች ስለ ኦቲዝም ግንዛቤ እንዲኖራቸው፣ ኦቲዝም ማለት ምን ማለት ነው? ኦቲዝም ያለባቸው ልጆች ምን አይነት ሲስተሞችን ያሳያሉ? እንደገና ደግሞ ምን አይነት እንክብካቤ ይፈልጋሉ? ቤት ውስጥ እንዴት እያዙ፣ በትምህርት ቤት ደረጃ እንዴት እያዙ የሚለውንም ነገር በትልቁ የማስጨበጫ ፕሮግራም የግንዛቤ ማስጨበጫ ፕሮግራም የሚደረግበት እኛም ደግሞ ሁልጊዜ ይህንን ባዓል ምክንያት በማድረግ የሶስተኛ አመታችን ነው። የመጀመሪያው አመት ላይ ስናደርግ የሁለተኛው አመትንም ቮይስ ቱ ዘ ቮይስ ለስ ብለን ነበረ። ያ ምንድነው ድምፅ ለሌላቸው ድምፅ እንሆን በሚል ያያችሁን ትልልቅ ህንፃዎች ተሰርተው አልቀዋል። እንደገና ባለፈው ዓመት ደግሞ ሁለት መንታ የሆነ ቱኒስ ቢልዲንግ ግራውንድ ፕላስ ናይን እዚህ ቦታ እንሰራለን ብለን አስበን ነበር። ቦታው አልሆነልንም። ነው ለዛ ለቱሪስት ቢልዲንጉ ስለማይሆን የኛውን ግራውንድ ፕላስ ሲክስ ወይም ወለሉ ስድስት የሆነውን ዘርፈ ብዙ አገልግሎት የሚሰጠውን ከዚህ ከኦቲዝም ቀን ጋራ አያይዘን ለማህበረሰቡ ግልጽ አድርገንለት ማህበረሰቡ እንዲሳተፍ ለማድረግ ነው። ምንድነው የዚህ የተሰጡ ልቦች ማዕከል ወይም ደግሞ ጊፍት ሀርትድ ሴንተር የምንለው ዓላማው ሶስት ነገሮችን ይይዛል። አንደኛ ዴይ ኬር ይኖረዋል። ሁለተኛ የመመገቢያ ማዕከል ይኖረዋል። ሶስተኛ ደግሞ እናቶች ስልጠና የሚወስዱበትና የሚያመርቱበት ይሆናል ማለት ነው እና ሁል ጊዜ ችግርን እያወራን ከምንቀመጥ ትኩረት እስካሁን የመጣበትን በዚህ በ18 ዓመት ጉዞ በችግር ላይ ያሉትን ሴቶችን ህጻናቶችን በመደገፍ ካሉበት ችግር እንዲወጡ እያደረግን ያ ያለ ነው። ልጆቹ አቅም ኖሯቸው ትልልቅ ኮሌጅ ገብተው ተመርቀው ስራ ይዘው እንዲያገቡ ከማህበረሰቡ እንዲቀላቀሉ እንደ አንዱ የማህበረሰብ ክፍል እንዲሆኑ ኃላፊነት እንዲሰማቸው ለራሳቸው፣ ለአካባቢያቸው፣ ለሀገራቸው ስናደርግ ቆይተናል። እንደገና ደግሞ ከዛ ውጭ ሆነው እንደ መርገም የተጻሉ ልጆች ተደራራቢ ችግር ያለባቸው ልጆች ደግሞ በመንከባከብ ማህበረሰቡ ጋር እንደዚህ አይነት አጋጣሚዎችን በመጠቀም በተለያየ ቦታ ላይ ግንዛቤ እንዲኖር በማድረግ የሚሰለጥኑ የሚንከባከቡ ሰዎችን በማሰብሰል ቮለንቲሮችን በማብዛት ይህን ስራ ስንሰራ ቆይተናል። እንደገና ደግሞ እንደዚህ ተደራራቢ ጤና ችግር ያለባቸው እናቶች ብዙ ናቸው። የእነሱ ጫና ደግሞ በጣም ብዙ ነው። አንደኛ ነገር እንደዛ አይነት ልጅ በመኖር ብቻ ልክ የእናትየው ጥፋት እንደሆነ የእሷ መርገም እንደሆነ ልክ ፈጣሪ እንደተጣላት እንደ ሰውም የማይቆጡባቸው ጊዜዎች አሉ። በባልና በሚስት ፈቃድ የመጡ አይመስሉም እነኚህ ልጆች እና በፈጣሪ ፈቃድ የመጡ ናቸው እና ሁልጊዜ ሁሉ ሰው ይጠቋቆምባቸዋል። እጃ ይነሳባቸዋል። የስራ እድል አያገኙ፣ ቤት መከራየት አልችሉም፣ ቤተሰብ አይፈልጋቸውም የሚል እናት አባታቸው ራሱ አይፈልጋቸው፣ እንት ወንድማቸው አይፈልጋቸውም። እነኝን እናቶች ይህን እነኝ አይነት ልጆችን ስለያዙ ብቻ፣ ስለዚህ በዚህ ምክንያት ልጆቹ መታከም አይችሉም። ለምን እናት ስራ የላትም የስራ እድል አልተፈጠረላትም። በዚህ አይነት ልጅ ይዛ የታድርገው፣ ልጁን የታድርጋ አድርጋ ስራዋን ትስራ እና ሁሌ በጣም በቃ ከችግር ላይ ችግር እየሆነባቸው ስለሄደ፣ እኛ ደግሞ ይህንን እየሰማን መቀመጡ ሰላም አልሰጠን፣ የእናቶችን የልጆችን ችግር ስናይ፣ ስለዚህ ይሄ የተሰጠ ልቦች ማዕከል ቢሰራ 164 ልጆች አሉ ማህበረሰብ ውስጥ። በአዲስ አበባ እና በከፊል አዲስ አበባ በከፊል ሸገር ሰብሲቲ ላይ ነው የምንገኘው ሸገር ክፍለ ከተማ ሪሰብሲቲ ሙዳፉሪ ወረዳ ላይ ነው የሚገኘው ማዕከሉ እና ሰው አዲስ አበባ ላይም እዚህ ያሉትንም ልጆች ወደ መቶ ስድሳ አራት አሉ። እንደገና እነሱ እናቶች ደግሞ መቶ ስድሳ አራት አሉ። ስለዚህ ልጆቹ በየቀኑ መጥተው እዚህ ተጠቃሚ እንዲሆኑ ሁሉንም ልጆች የሚይዝ አኮመዴት የሚያደርግ ሰርቪስ የምንሰጥበት ፋሲሊቲ ሊኖረን ይገባል፣ ተቋም ሊኖር ይገባል። ስለዚህ ዴኬር ላይ ልጆቹ ከዋሉ እዚህ ከተመገቡ ፊዚዮትራፒ ካገሪ ስፒስትራፒ እንደ ችግራቸው መጠን ትሪት ከተደረጉ አንደኛ በጤናቸው ላይ ለውጥ እናያለን። ሁለተኛ ነገር ደግሞ ደስተኛ ይሆናሉ። ሶስተኛው ነገር ደግሞ እናት ሲብስባት ልጇ ላይ በርዘግታ ትሄዳለች። በጣም ነው የሚያሳዝነው። አንዳንዶቹ በጣም የሚንቀሳቀሱ ከሆነ ድንጋይ ያስረው ይሄዳሉ። በድንጋይ ላይ አልጋ ላይ ያስራሉ። ብዙ ነው ችግራቸው። ስለዚህ ችግሩን ከማውራትና ከማውላት ይልቅ መፍትሄው ላይ መስራትን መርጠን፣ ይህም እንደ መፍትሄ ስላየነው ደግሞ መፍትሄ የሚሆን ስለሆነ ይህንን ህንፃ ለመገንባት ተነሳሳን ማለት ነው። ከዛ ደግሞ መመገቢያ ይኖረዋል። ምክንያቱም እናት ካልሰላች ልጅን አይደለም በቀን ሶስት ጊዜ መመገብ ይከብዳል። እና እናትየው ደግሞ ልጇን እዚህ ታስቀምጥና እዚሁ የስራ እድል እንፈጥራለን። እንደገና ሌላ ቦታ መስራት ሄዳ መስራት መቻለች። ሰርታ መጥታ ልጇን ጠዋት ታስቀምጣለች ማታ ላይ መሳል ትወስድ እናደርጋለን። ስለዚህ ይሄ በምን መልኩ ነው ያሰብነው? ካፌ አለ። አሁን ከፋሲካ በኋላ የምንካፍተው ግራንዶ ፕሪንት ይኖረዋል። ባለፈው ተመልቋል። እዛ ካፌ ላይ መ ስናቀር የነኛ የመቶ እናቶች ልጆች እዚህ ማዕከል ላይ ነው ሊጠቀሙ የሚችሉት አሁን ያለችን ሁለት ክፍል የምትሆነዋ ቤንኬ በኋላ ታይታላችሁ ጠቦና ሰላሳም አርባ ምንቶችን ይይዝልን አልቻለ ስለዚህ እነኝህ እናቶች ካፌ ላይ በተለያየ ሙያ ስንቀጥራቸው በጽዳት እንዲሆን የአበሻ ምግቦችን በመስራት እንጀራ በመጋገር ዳቦ በመጋገር እንድንቀጥራቸው ልጆቹን የሚይዙ ደግሞ ሞግዚቶች ለልጆቹ ምግብ የሚያበሱ ጽዳት የሚሰሩ ሲቀጠር ብዙ የስራ እድል ይፈጥራል። ስለዚህ እነኝ እናቶች በወር ይብዛ የሚነስም ቢያንስ ምግብ የሚገዙበት ለልጆቻቸው የራስ ምታት መድኃኒት እንኳን የሚገዙበት አንዳንድ ነገር የሚያደርጉበትን ነገር ያገኛሉ። በከፊል ችግራቸው ይቀረጻል ይቀረፍላቸዋል። ከዛ ባሻገር ደግሞ በሞያ ደረቅ ምግብ ማዘጋጀት ሞያ ላይ የመረጥ ናቸው አልባ ሴቶች አሉ። እነሱም እንደዚሁ ለመስራት ሲመጡ ልጃቸውን የሚያስቀምጡበት ያስፈልጋቸዋል። ስለዚህ ይሄ ማዕከል መሰራቱ በጣም ጠቃሚ አንገብጋቢ፣ እንደገና ደግሞ በፍጥነት ተሰርቶ ስራ ላይ መዋል አለበት። ስለዚህ እናቶቹ ቅድም በገለጽኩላችሁ የተለያዩ የስራ እድሎች ላይ በሚካተቱበት ጊዜ ብዙ ችግሮች ይቀረፋል። ከዛ በተጨማሪ ደግሞ ከዚህ ውጭ የሆኑ እናቶች ሲኖሩም ደግሞ እናትየው የዚህ የፈትን ስራ የሚሰሩ አሉ። የስፌት ስራ የሚሰሩ አሉ። የቡና ምንጣፍ የሚሰሩ